ጋይስ እንዴት ናችሁ? አለን አለን። ዛሬ በአንድ ሶሻል ሚዲያ ላይ ሲመላለስ ያየሁት ብዙ የፖድካስቶችም ዩቲዩብ ላይ ብዙ ትችቶችን ሰንዝሯሉ። አይ ዶንት ኖ የኔ ዜጋ ሳምቲንግ ማለት ምን እንደሚጨምር ባላውቅም ግን በጣም ኖሮ የሆኑ ሰዎች ኢትዮጵያ ውስጥ እንደ ወረርሽኝ ተለቋል። ፓንደሚክ ሆኗል። በጣም በቃ አሁን መልካም የሚሰራ ጥሩ የሚያስብ ስነ ምግባር ያለውን ነገር የሚሰራ ሰው ማየትም ሆነ መስማት ብርቅ ሊሆን ነው። በቃ በጣም ብርቅ ሊሆን ነው። ማለት ኖርነት በጣም እያሸለመ ነው። ምንድን ነው የሚባለው? ይሄ ስርዓት ያለው አውሬ ጠፍቷል። ሰው ስርዓት ያለው አውሬ ነው በነገራችን ላይ ቴሌግራም ቻናል ላይም ብዙ ነገር እንደዚህ ፌስቡክ ላይም ጽፍ ያለው እና ስርዓት ያለው አውሬ ነው ምን ማለት ነው ስርዓት ያለው አውሬ ማለት የሰው ልጅ ለምሳሌ በሙሴ ዘመን ሶሪ በኖሆ ዘመን የነበረውን ስርዓት ብንመለከት በስተ ምስራቁ በኩል ከነ ሚስቱ አዳምን ካባረረው በኋላ እግዚአብሔር ከኤደን ገነት በስራፊል የምስራቁን በር ዘጋው። ከዛም በኋላ ገነትን በር ዘጋ። ከዛ በኋላ አዳም ወደ ምድር ተጣለ ነው፣ ወይም ደግሞ ተሰደደ። ከዛ ያየው ሁሉ ልክ እንደ ቃይል ቃይል ያው የአዳም ልጅ ስለሆነ ቃይልና አቤል የአዳም ልጆች ስለሆኑ ማለት ነው። እና መርገምቱ ለሁሉም ተርፏል ነው። ከዛ በኋላ ያለው መርገምት ወይም ደግሞ ይሄ በትውልድ ውስጥ የነበረው የጉድለት መርገምት ለሁሉም ተርፎ ነበረ። ከዛም እንደውም ብዙ ኒፍሌሞች ምናምን የምንላቸው አሁን እና አዛዜል ምናምን የሚባሉ መላእክታኖች ወደ ምድር ከተወረወሩ በኋላ ከሰው ልጆች ጋር የግብረ ስጋ ግንኙነት እየፈጸሙ እግዚአብሔር ለአዳም ገብቶለት የነበረውን ቃር ለመሻር ሲሉ ወይም በሌላ አባባል ይሄ አንድ ሺ አምስት መቶ ዘመን ከልጅ ልጅ ተወልጄ ያድናሃለው ብሎ እግዚአብሔር አዳምን ፈራው ተሸሸኩ ብሎ በኤደን ገነት ላይ የነበረ ሰዓት ቺናላ ወይም ስናፌልን ከታጠቀ በኋላ ወይም ደግሞ ከሸፈነ በኋላ እርቃን መሆኑን ካወቀ በኋላ እርቃን መሆኑን ማነገር ያ ማለት ምንድነው ስንል እስከዛ ድረስ ዓይን ቢኖረው ማየም ነበረ። ያ ማለት በሌላ አባባል በእግዜር ማህጸን ነበረ ውስጥ ነበረ፣ ወይም ደግሞ በአብ ማህፀን ውስጥ ስለነበረ ሲያስብ፣ ሲያይ ወይም ደግሞ የአዳምን ፍላጎትና መሻት ኮሌክቲቭ ሰብኮንሽንሱን ተሸክሞት የነበረው እግዜር ወይም ደግሞ አብ ነበር። በኋላ ላይ ነው። በሶስተኛው ቀን ዛፍ ስርዓት ውስጥ ተጋልጦ ተገልጦ አውሬ ወይም ደግሞ እባብ ወይም ዲያቢሎስ ሔዋና አዳምን ሸዋሸዋ ሰርቷቸው ከዛ ጸበለ ሳበላቸው ከዛም በኋላ ሺህ ዓመት ነግሳለሁ ብሎ የነበረው አዳም አንፎርችኔትሊ ወደ አንደኛው ቀን እንዲመለስ አደረገው። ነው ሺህ ዓመቱን ሞልቶ ቢጨርስ ኖሮ ግን እቺ ሰባተኛዋን ቀን የምትባለዋን ያችን ቅዱሰ ቅዱሷንም ወይም አስሯ ክንድ የምትባለዋን ወይም ደግሞ በሌላ አባባል የአዲስቷ ኢየሩሳሌም ተምሳሌት ወይም ደግሞ በሌላ አባባል የክርስቶስን ይሄ ቻክራ ምናምን ይሉታል። እንደውም በቡዲዝም እምነትም በምን አለም ይህንን ቻክራ ወይም ደግሞ ይሄ የሰባቱን በመጽሀት የሰው ልጅ ከጎደለበት ሙሉ የሚሆንበትን የሆነችን ስርዓት ይናፍቃል እና ያችን ሊያገኝ ሲል አዳም ወደቀ። ከወደቀ በኋላ ግን ወደ ተመወ የሄደ ማለት ነው። ቀጥታ ተሰደደ ነው። ስለዚህ ከልጅ ልጅ ታው ልጄ እንዲህ ትቼ አልተውም። ስለዚህ ከልጅ ልጅ ታው ልጄ አድናሃለሁ ብሎ እግዚአብሔር ለአዳም የገባለት ቃል ነበር ነው። ስለዚህ ያችን ቃል አውሬው ከዛፉ ስርዓት ወጥቶ አልተውም። ምክንያቱም በተለያየ አይነት መንገድ ምን ማድረግ ፈልጎ ነበረ? ዲሲብ ማድረግ ወይም ደግሞ ማታለል ከዛ እንደገና ደግሞ ያ እወለዳለሁ ከልጅ ልጅ ተወልጄ አድንሃለሁ ብሎ እግዚአብሔር ለአዳም የገባበትን ቃል ኪዳን በየት በኩል ሊሆን ይችላል የሚል እያንዳንዱን ነገር እየበረበረ በጎ ወይም ደግሞ ነፃ የሚያወጣው መሲ እንዳይወለድ በተለያዩ አይነት መንገድ እና አዛዜል ምናምን የሚባሉት ክፉ መላእክታን ወርቆ ከሰው ልጆች ጋራ ግብረ ስጋ ግንኙነትን እየፈጸሙ የተለያዩ አስፈሪ የሆኑ ግዙፋን ልጆች እየወለዱ በሳምንት ውስጥ ልጆቻቸው ከእናታቸው ይበልጡ ነበር ይባላል እና ምድር ላይ ያለውን ነገር ሁሉ ከመብላታቸው የተነሳ መጨረሻ ላይ ቤተሰቦቻቸውን ሁሉ በልዱ ይላል። ይሄ ሁሉ ሲፈጠር የነበረው ምንድነው ስንል ያ አዛዜል የሚባለው ወይም ደግሞ የጥልቁ የተጣለው ሳጥናኤል ጭፍሮችን አሰባስቦ መሲሁ እንዳይወለድ ልክ ኢየሱስ ክርስቶስ በ ይሁዳ ነገር ላይ በተወለደ ሰዓት ልክ ተወለደ መሲሁ ተወለደ ተብሎ ሲታሰብ ሄሮድስ ምንድን ነው ያደረገው? እዛ አካባቢ ላይ ሊኖር የሚችል ህጻናቶችን ጠቅላላ መፍጀት ነው። ከፈጁ በኋላ በየት በኩል ሊወለድ ይችላል የሚለው ምናልባት በጅምላ ስንጨፈጭፍ ይወለዳል ተብሎ የነበረው መሲ በዛ አገኛለሁ ብሎ ጨፍጭፎ ነበረ። ነገር ግን ክርስቶስ ከማርያምና ዮሴፍ ይዞት ወደ ግብጽ ሲሻሹ ይላል። ሶስት አመት ከስድስት ወር እንደዛ ሻሹ ይላል። አሁን ምንድን ነው ሲባል ልክ ይሄ የተጣለው ጥልቁ መንፈስም መናፍስትም ከልጅ ልጅ ተው ልጅ ያድናሃሉ የሚለው የእግዚአብሔር ቃል ስለነበረች ማድረግ ያለበት ምንድን ነው ስንል፣ ከሰው ልጆች ጋር ተጋብቶ ነው ይህንን መሲ በራሱ በኩል ወልዶ የእግዚአብሔርን መንበረ ስልጣን ወይም ደግሞ ይሄ ምንድን ነው የሚባለው ሰማያዊ ክህነትን ለመንጠቅ የሄደበት መንገድ ነበረ ወይም ደግሞ እግዚአብሔርን አብ ማህፀንን በራሱ በኩል በራሱ በኩል በማሰብ በሰው በሰው ልጆች ማህፀን ፈለገው ነው ሰይጣን ማለት ነው፣ ወይም ደግሞ ዲያብሎስ። ለዛ ነው የራሱን የሆኑ አብሮት ከሱ ጋር የዘመቱ ጭፍረ መላእክቶችን ሁሉ እንዲህ አይነት የመጨረሻውን የሰው ልጅ ሊቀበለው ሊቋቋመው የማይችለውን አይነት ኃጢአት በምድር ላይ ሲፈጸም የነበረው ማለት ነው። እና ይሄ ሁሉ የሆነው ከዛም በኋላ ነው እግዚአብሔር አየ፣ ተመለከተ። ሁሉንም ነገር ካየ በኋላ ግን ምድር እጅግ እጅግ ለመናገር በሚያስጠላ ለአእምሮ በማሰብ በሚከብድ ሁኔታ አረከሰች፣ ነው ረከሰች። በነዚያ መላእክታኖች አማካኝነት ማለት ነው። እና የሰው ልጅ ርኩስ ሆነ። ከዛም በኋላ ነው ኖ እግዚአብሔር ከፈጠራቸው ወይም ደግሞ በዛን ዘመን ከነበሩ አስረኛው የአዳም ትውልድ ንጹህ የሰው ዘር ስለነበረ ነው። አንተና ቤተሰቦችን ይዘ ዘር ወደ መርከቡ ግባ የሚል፣ ምክንያቱም ብዙዎቹ የተለያዩ አይነት ቀውስ ውስጥ ገብቷሉ። ይሄ የባቢሎን ምሳሌ እና የያሪኮ ግንብ መፍረስ ምናምን ጋር ተያይዞ የነበሩ የስርዓት፣ የቅጥር፣ የኢጎ መፍረስ ነበረ። ስፒሪቹዋሊቲም ቢሆንም ወይም ደግሞ መነፈሳዊ ጉዳይም ቢሆንም በዛን ሰዓት እግዚአብሔር ያስቀመጠው ትልቁ አይነኬ የሚባለው የኢጎ ባውንደሪ ነበረ እና የዛ የኢጎ ቅጥር ፈረሰ ነው። ስለዚህ ሳይ ሳይ ነገሩ በጣም የሚያስጠላ ሲሆን እግዚአብሔር ምን አደረገ ማለት ነው። አርባ ቀንና አርባ ሌሊት ዝናብ አዘንባለሁ፣ አንተና ቤተሰቦችን እንዲሁም ደግሞ ከእያንዳንዱ እንስት እየመረጥክ ወደ መርከቡ አስገባ ብሎ ለነሆ እንደ መልእክት እንደ ትዕዛዝ ያስተላልፍለታል ከዛም በኋላ ነው ብልጭቶችን እየሰበሰበ እስከነ ቤተሰቡ ከእያንዳንዱ እንስሳት እንትን እያለ ንሆ አስገባ ነው የሚለው። ስለዚህ ምንድን ነው ሲባል ያ የቅጥር መፍረስ ስለነበረ እግዚአብሔር የራሱን እርምጃ መውሰድ ጀመረ ነው። ስለዚህ አሁን ምንድን ነው ጠቅላላ ሳደርገው ይሄ እርምጃ እኔ እንጃ የሙሴ አምላክ ናፍቆኝ ያለ ነው። ይሄ አይቱ አይ የሚል አይኑን ያወጣ፣ አይኑን አጥፋ፣ እኔ የገደለን ግደል፣ የሰረቀውን እጁን ቁረጥ ሙዝና የሰራው በአደባባይ ስቀለው ምናምን የሚባለው ይሄ ሀሙራቢ ኮድ ኦፍ ሎው እጅግ በአሁን ሰዓት ባይብሊካል ባቢሎኒያን ፔሪድ የነበረው የጀስት ሲስተም በጣም ጥሩ ነው አሁን አፕላይድ ቢሆን ማለት ነው በእኛ ሀገር ላይ ምክንያቱም ለምን የሰው ልጅ ልክ አዳም በኤደን ገነት ላይ በነበረበት ሰዓት የአውሬዎች ባህሪ ሰው ውስጥ አለ በነገራችን ላይ ምክንያቱም አንደኛ የሰው ልጅ ሲፈጠርም በስድስተኛው ቀን የሰው ልጅ ተፈጠረ ነው። አራዊቶች፣ እንስሳቶች ወይም ደግሞ አውሬዎች ከተፈጠሩ በኋላ የሰው ልጅ ተፈጠረ። ያ ማለት ምንድን ነው ስንል ቱሳሜ ክስተንት የሰው ልጅ ባህሪ ከምን ጋር ይቀራረባል ማለት ነው? ከእንስሳት ከአውሬ ጋር ይቀመች። ሰው ውስጥ ግመል አለ፣ ሰው ውስጥ አህያ አለ፣ ሰው ውስጥ ውሻ አለ፣ ሰው ውስጥ ቀበሮ አለ። የእያንዳንዱ ሰው ውስጥ እያንዳንዱ ምን አለ ማለት ነው። የእንስሳት ባህሪ አሉ ሰዎች ውስጥ ማለት ነው። የክፋትም የደግነትም የመሰሪነትም ምናምን አሉ ስለዚህ ምንድን ነው ስንል፣ በኤደን ገነት ላይ በአትክልቱ ስፍራ እያሻሸ ምን እያለ ጎፈሪያቸውን እያበጠረ የነበሩት አንበሶች አሁን አሳዶ አዳምን የሚበሉበት መንገድ ምንድን ነው ስንል፣ እግዚአብሔር ሰጥቶ የነበረው ጸጋው ስለተገፈፈ ነው፤ እንጂ ነብር ምግቡ ጎታት ነበር፣ በኤደን ገነት በነበረበት ሰዓት፣ ልክ እንደ ድመት ማለት ነው። ስለዚህ ምንድን ነው ስንል ውስጣችን ላይ የነበረው የእግዚአብሔር ጸጋ እየተገፈፈ እኛ በዚህ አሁን ባለንበት ሰባና ሰማኒያ ዓመት ውስጥ ስጋ ብቻ ስንሆን ከዚህ በኋላ መንፈሴ በስጋዬ ላይ አይኖርም ብሎ እግዚአብሔር ጸጋውን ገፈፈ ስለዚህ ምንድን ነው ስንል እኛ በአትክልቱ ስፍራ ምክንያቱም በአራዊትና በተፈጥሮ ላይ አዳም እንዲያዝ እግዚአብሔር ምን ሰጥቶት ነበር ስልጣን ሰጥቶት ነበር ያንን ስልጣን ያጣበት አንዱ ምክንያት ምንድን ነው ስንል በራሱ የህግ ወይም ደግሞ የስርዓት ጥሰት ነው እንዲሆንልህ ታገስ የተባለችውን ያችን ቀን በራሱ መጥፎም ሆነ በጎጉጉት አቶታል። ካጣ በኋላ ግን እንደፈለገ ሲያደርግ የነበራቸውን ድመትና ቀበሮ አሁን የእሱ ጠላት ሆኗሉ ነው። እዚህ ምድር ላይ ይሄ ከምን የመጣ ነው ስንል አታድርግ የተባለውን የስርዓት ጥሰት ያፈረሰ ሰው በተፈጠረ ስርዓት ይጠፋል ነው። አሁን አዳም በተፈጠረው ስርዓት እየጠፋ ነው ማለት ነው። ያ ማለት ምንድን ነው ስንል አንደኛ ተፈጥሮን ጨምሮ ያለው እያንዳንዱ እንስሳቶችም ሆነ ሌሎችም ተፈጥሮ ነገሮች አዳም ላይ ምስቅልቅል ህይወት ውስጥ ያስገቡት ምንድን ነው ስንል፣ ሺህ ዓመቱን ለመንገስ የነበረው የአዳም ምላት አለመሆን ነው። ይሄ ሁሉ ኪሳራ ውስጥ ያስገባው እና እኛ ሀገርም ይሄ ነገር አሁን አለ ይሄ ነገር እየተዋረሰ እየተዋረሰ መጥቶ የአዳም ገፈት እኛ ጀነሬሽን ላይ ሲደርስ ልክ ወደ ባቢሎን ዘመን ላይ የባቢሎን ዘመን ላይ ሄዷል። ይሄ ማለት ምንድን ነው? ለአውር የሚሰገድበት ዘመን ላይ ነው ያለ ነው። እርግጥ ነው እያንዳንዱ ነብይ ነኝ ብሎ እየሸቀለ ነው። በዚህ በኩል ደግሞ ጨልሞባቸው አላቅም፣ በርቶልናል የሚሉትም ደግሞ ሰዎች አሉ። ኖ እግዚአብሔርን አባታችን ሆይ በሰማያት የምትኖር ብላችሁ አትጸልዩ፣ እግዚአብሔር ውስጥ ያለው የሚሉ አንዳንድ ደግሞ ከዩኒቨርስ ጋ ነው ምናምን ዲል ማድረግ ያለብን የሚሉ ሰዎች በጣም ተራማጅ ሰይጣኖች አሉ። ሰው የሚመስሉ የዘነጡ ምን ያሉ የሚገርሙ ደግሞ መስቀል አድርጓሉ አብዛኞቹ። እኔ በጣም የሚገርመኝ ፖድካስት ላይ ሽምጥጥ አድርጎ የዚህ ምንድን ነው ዘሴክሬት የሚለውን መጽሐፍን ያለው ብሎ እንደገና በቡድሂስት በና የካርት ቶሌ ምናምን መጽሐፎችን አንብቦ ምጥጥ አድርጎ የበሉት ሰዎች ለማምታታት ሃይማኖትን ይጠቅሳሉ ከዛም በኋላ ግን እኔ በጣም ያናደኝ ምንድን ነው ስል አብዛኞቹ ኢትዮጵያ ውስጥ አሁን እያቀረበ ያሉት ዩቲበሮች የተቀመጠ የሆነ ሀገራዊ መንፈስ የለም ወይ አይነካ የተባለ እሱን እያስነኩት ነው ሰብስክራይበር መሸቀያ ማድረግ እኮ በራሱ አይኖን ኢት ሜይ ቢ ቢዝነስ ነው። ሁላችንም ያው ለቢዝነስ ቢዝነስ፣ ግን በሌላ አይነት መንገድ ማድረግ አይቻልም ወይ በጎ እየሰሩ ገንዘብ ማግኘት አይቻልም? የሀገርን ሞራሊቲን እየጠበቁ ገንዘብ ማግኘት አይቻልም? እንደዚህ ከራሳቸው የተጣሉትን ሰዎች አምጥቶ ሶሻል ሚዲያ ላይ ሁለት ሰዓት፣ ሶስት ሰዓት፣ አንድ ሰዓት ሙሉ የአየር ሰዓት ሰጥቶ ልክ እኮ ነው። አሁ እንደዚህ እኮ ነው ማስተር ቪዥንን ለስንት ዓመት ሲያደርግ የነበረ ሰው ማስተር ቪዥን ከጤና አንጻር ጥሩ ነው ብሎ መግለጫ ሲሰጥ፣ አዎ ብሎ አፉን ከፍቶ የሚያዳምጥ የሚቀበል የቲቨር ያለበት ሀገር ላይ ነው ያለ ነው። አሁን እኔ የማንን አላማ እንደሚያስፈጽሙ አላቅም፣ እና በጣም በጣም ስርዓት አልበኝነት ነግሷል ነው። አሁን አሁን እኔ ስለመኖር ስለመባለው ስለመጠጣው ነገር አይደለም የሚያሳስበኝ። የእውነት ለመናገር ስለነብሴ ጫንቆኛል። በአሁኑ ሰዓት ማለት ነው። ሁለተኛ ስለ ነፍስ የጨነቀኝ ነገር ምንድን ነው ስንል የፈቃድን እውቀት አጥቻለሁ። አንደኛ የፈቃድን እውቀት ማለት ምንድን ነው? እግዚአብሔር ለሰው ልጆች የሰጣቸው የፈቃድ እውቀቶች አሉ። ያንን እውቀት አሁን መርጬ እኔ በዚህ በኩል ነው፣ በቃ ይሄ ይሄ ይበቃኛል፣ ይሄን ነው የምፈልገው፣ ያንን አልፈልግም የምትልበት ጊዜ የለም። የፈለግ አክራሪ ነኝ ብለ ወይም ደግሞ የሃይማኖት አባት ነኝ ብለ አለማዊ ኑሮን ትተ ገዳም እስካልገባህ ድረስ ወይም ደግሞ በሌሎች የሃይማኖት ቦታዎች ላይ ገብተ አለምን ካልጠላኸው ካረክ ወይም ደግሞ ወደዚህ አልመለስም ብለህ ህይወት ላይ ካልወሰንክ በቀር አሁን ባለበት ሁኔታ ፉል ኦፍ ሽትን በጣም አስቀያሚ የሆኑ የጭራቅ መገለጫዎችን ማታይበት፣ ማታነቡበት፣ ኮንሰርን ማታደርግበት፣ አእምሮህ ላይ ማታጠነጥንበት ምንም አይነት ስነ ምህዳር የለም። በቃ ይሄ ሁኔታ አሁን በጣም ምክንያቱም ለምን የሰው ልጅ መንፈስ በጎን ብቻ እንድትቀበል አይደለም። እንትን ያለ በጎ መንፈስማ ብቻ ቢሆን ኖሮ አዳም ለምን ከገነት ተባሮ ይወጣ ነበር? አይወጣም። አዳም ለምን ከገነት ተባሮ ይወጣል? ስለዚህ ምንድነው ሲባል የሰው ልጅ ለተከለከለ ነገር አርቲኩሌት የማድረግ አቅም አለው። አርቲኩሌት የማድረግ ነገሮች ሲከለከሉ ነው ይበልጥ ትርጉም የሚሰጡት። እኔ አላቅም ለምን እንደሆነ። ለምሳሌ ወንጀል መጥፎ ነገር ነው አይደለ? ሌብነት መጥፎ ነገር ነው አይደለ? ሰው መግደል እኮ መጥፎ ነገር ነው። ቃየል ታዲያ ለምን ገደለ አቢልን? የአቤልን መስዋዕትና እግዚአብሔር ተቀብሎት የቃይልን ስላልተቀበለው ነው የሚለው እ ቢሃይንድ ያለው ሪዝን ቢሆንም ግን ሰው መግደል የተከለከለ ነገር ነው አይደል። ለምን አደረገው ታዲያ? ስለዚህ አሁን ይሄ ምንድነው? ለዛም ነው በውስጣችን ላይ እኛ የምንናገረው ኮንሻንስ ማይንዳችንን አይደለን። ብዙ ጊዜ ኮንሻንስ ማይንድ ሳይሆን ሰብኮንሻንስ ማይንዳችንን፣ ምክንያቱም ሰው በውስጡ እንዴት እንደሚያስብና እንዴት እንደሚኖር አናውቅም። አንድን ሰው ልታውቅ የምትችለው በሚያወረው ነገር ብቻ ነው። ስናገር ይሰማል በምናገረው ነገር ውስጥ ምልል እንደፈለኩ ሰው ሚኒንግ ሰጥቶ አንደርስታንድ ሊያደርገኝ ይችላል። ኮግኒቲቭሊ ማስበው ወይም ደግሞ ይቆየኝ ብዬ ፕሮጀክት ዳደርጌ በራሴ ውስጤ ያስቀመጥኩትን ነገር ግን ሰው አያውቅም። ስለዚህ ምንድነው ስንል ተገርቶ የነበረው እንስሳ የሆነ ሰዓት ላይ አውሬ መልኩን የምናየው ለዛ ነው። በጣም ጤነኛ ነው፣ ሰላማዊ ነው፣ ከሰው ጋር ይግባባል እንዴ? እሱም ሃይማኖታዊ አይደለም እንዴ? ረ እሱ እኮ የሰው አቃ አይፈልግም ያልነው ሰው በአንድ ቀን በአንድ ቀን በአንዲት ሰዓት ውስጥ ሁሉንም ነገር ድርምስምስ አድርጎ ወይ ሶስት ሰው፣ አራት ሰው፣ አምስት ሰው ጨፍጭፎ ወይ ደግሞ የሆነ አስደንጋጭ የሆነ ነገር አድርጎ ይገለጣል። ስለዚህ ምንድነው ስንል ብዙ ጊዜ የሰው ልጅ ተገርቶ ያስቀመጣት የሆነች ባድ ፐርሶና አለች ያቺ ባድ ፐርሶና ወይም ደሞ መጥፎ ሰባዊን እንትን ስብእናዋ የሆነች ሰዓት ላይ ትገለጣለች። በነገራችን ላይ ቡሪድ ሆነ ቡሪድ ማለት ተቀብሮ እስዋልድ ሆኖ ለሆነ ሰዓት ላይ የተቀመጠ በኢጎ ውስጥ የተቀመጠች የሆነች ፐርሶናሊቲ አለች። ያቺ ፐርሶናሊቲ ኢጎ ማለት ምንድን ነው ስንል፣ ሪዝን ቤዝድ የሆነ ነው ኢጎ። ምክንያቱም ለምን ቅጥር አለው? በኢድና በሱፐር ኢጎ መካከል ያለ ቅጥር ነው እሱ። ስለዚህ ያቺ ቅጥር ምንድና ስንል፣ እኔነትን የምታነግስናት ሰውዬው ተጠቃሚ መሆን ነው እንጂ በዙሪያ ያለውን በኢጎ ዙሪያ ላይ ያሉትን አትንካ የሚለውን አጥር አይፈልጉውም ኢጎ ማድረግ ነው ፍላጎቱ በመካከል ያለው ግን ምንድን ነው ስንል ያንን መጥፎ የሆነውን ጥሩ ያልሆነውን ነገር ለማሳመን የራሱን የሆነ ሪዝን ምን ያደርጋል ማለት ነው። ዲጋውት ያደርጋል ማለት ነው። ፕሪሚሶችን ያስቀምጣል። መግደልህን ትክክል ልታደርግ ትችላለ። የሚገርም ኢጎ ካለህ ማለት ነው። መግደል ልክ ነው እያልኩ ሳይሆን፣ ምክንያቱም ለምን መሰላቸው ሴንተር የሚያደርገው ሰልፍን ነው። ሪል ሰልፉን ነው የሚያደርገው። ያ ማለት ምንድን ነው ሪል ሰልፍ ራሱን አምኖ ተቀብሏል። ዋታባት አዘር ሰልፍን አይቀበልም። ሰዎች እኔን ምን ይሉኛል ሳይሆን እኔ ራሴ ማነኝ ብሎ ራሱን አርቲኩሌት ካደረገ በኋላ ቢዝነስ የሚያደርገው ወይም ደግሞ ጉዳይ የሚለው ምን ነው ማለት ነው። ራሱን ብቻ ራሱን ልክ የኢድ ባህሪ ወይም ደመነምሳዊ ፍላጎትን ምን ያደረጋል ማለት ነው። በኢንቴንሽን ደረጃ ያደርግና ነገር ግን በሪዝን ደረጃ ደግሞ ምን ይሆናል ማለት ነው። ኢጎ የራሱን መሻት ያደርጋል ማለት ነው። የራሱን መሻት ስንል ኢጎ ጥቅምን ማግኘት ነው የሚፈልግ እና ነገር ግን በሚገርም ሁኔታ ራሱ ነው ይከላከላል። ኢጎ ያለ የኢጎ ፐርሰናሊቲ ክፍል ላይ፣ ጀነራል ሳይኮሎጂ ላይ እና ራሱን ይከላከላል ማለት ነው። ራሱን እየተከላከለ ማግኘት ያለበትን ጥቅም ግን ማጣት አይፈልግም። ኢጎ እሱ ነው ያ ማለት ምንድን ነው ስንል ያ ማግኘት ያለበትን ጥቅም ማጣት አይፈልግም ብለን ስናስብ ኢንቴንሽኑ መጀመሪያ ኢንሄረንትሊ የታሰበው በማን በደመነፍሳዊ ወይም ደግሞ በኢድ ባህሪ ቢሆንም ያ ነገር ግን ፈንክሽን እንደሆነ ተግባራዊ እንዲሆን የሚያደርገው ግን ኢጎ ነው። ኢጎ ግን ያንን ጥቅም ሲያገኝ ራሱን አስጠብቆ ነው መሆን ያለበት ማለት ነው። ራሱን አስጠብቆ ነው። ለምሳሌ አንድን ሰው የገደለ ሰው እስር ቤት ገብቶ እንትን ቢል ኃይለኛ ገንዘብ ከፍሎ ወይም ደግሞ ከፍተኛ የሆነ ገንዘብ ከፍሎ መውጣት ይችላል። እሱ ብቻ አይደለም፣ ብቻውን ተከራክሮም ሊያሸንፍ ይችላል። ኢጎ ያለበት ሰው ማለት ነው። ምክንያቱም ለምን ፍርድ ቤት ላይ አስፈላጊ የሆኑ መረጃዎች ምክንያቱም ፖሲብሊ ሆኖ አንድን ሰው ኦፌንድድ ሊያደርገው የሚችለው ምንድን ነው ስንል፣ ፒሌድ የሚሆን ወይም ደግሞ የሚቀርብለት ማስረጃ ነው። ያ የሚቀርብለት ማስረጃ እጅ ከፈንጅ ሰውዬውን የሚያጋልጠው ካልሆነ በቀር ኢጎ ሪዝን ክሬት በማድረግ ፓወርፉል በመሆን ምክንያቱም ለምን የህግ ስርዓቱ ብዙ ጊዜ ከእንትን ጋር የተያያዘ ነው። ከዚህ ከሎጂክ ጋር የተያዘ ነው።